ሙሐመድ በ677 መካ ላይ የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጅ አይቼዋለሁ። ሲወል ሲወል አይቼዋለሁ። ያየሁትን ደግሞ ራሱ እየተናቀ ራሱ እየመሰከረ ራሱ እየመሰከረ፣ ምስክሩ እንዴት ነው? ጥልመት ለብሶ ጥልመት ተጎናጥፎ፣ እኔ አላውቅም እርኩኝ። ያን ያየው ጊዜ ተንቀጠቀጥኩ፣ ዲያብሎስ ነው ብዬ ነው በዛ ሰዓት ነፍስ ወከ ስጋ እሬሳ ህዝብ ተሸከውና ቤቱ በሰው ሞልቶ የለም። ሁሉም እኮ አሉ ነው። ከዚያ በኋላ አፊ አይናገርም። እውነት ወነታ ሆነ አይን ያያ ጆሮ የሚሰማ የሚናገር ኋላ የሚያሰደርስ ትንቀጠቀጣለሁ። መሐመድ ይለዋል፣ ተነስና በአለም ላይ ስታረየ የነበረው እንግድ መግባርከ ተናገር ይለዋል። በዚያን ጊዜ እሺ ይሄን ሲለው እዚያው ላይ እንዳለ ምን አደረገ፣ ስምላያን ረማን ረሜ አለ። አላህ በያ አላህን በጠራው ሶላት ብሰግድ ብጾ ስላልተጠመኩ ተጠመኩ ይሄው እንደምታየኝ ነው የሚለው። ራሱ ቃሉ ጆሮ ነው የሚሰማው። አይኔ ጥቁረቱን ጥልመቱን በጣም እኔ እየሰንቀጠጣ ኋላ፣ ደግሞ ራሱ እንደዚህ ይልና ይላል። እጁን እየዘረጋ እጆቹን እያደረገ ይሄ በጨለማ ውስጥ ያለው የእኔ ወገን እኔን ተከትሎ የመጣ የእኔ ሃይማኖት፣ የያዘ ነው ይላል። ኋላ ያ የጨለማ መጋረጃ ይከፈላል፣ የተከፈለ ነው

ትንሽ ጨላጨል ቆማ ሽካላጭ የብርሃን ጨላጭል ይታያል። እሷን ስመለከት ያች ጨላጭል ይቀደመ ይቀደመ ይቀደመ ብርሃን እኔ ሆነ ይሄ ፀሐይ ነው። ይሄ ያን ደግሞ ብርሃን ተራራ የለውም ምን የለውም። ዝም ብሎ ተመልከት እንዲህ ብዬ ስመለከት ከዚያ ላይ ልብሳቸው ያማሩ ደስ የሚያሰኝ እማዛቸው ያ። እነሱን ስመለከት ደሞ ሁለተኛ አንዲ ዙሪ ከመጀመሪያዎቹ የሁለተኞቹ ይበልጣል። ሁለተኛው ደግሞ ሶስተኛ ሶስተኛ አራተኛ አራተኛ ይሄው አያቸው አይደል። እሚህ የምታያቸው ቅዱሳን ናቸው። እቺም የምታያት ሄዶም ገነት ናት። ይሄው እሚለው ሄዶም ገነት ናት። እሚህ የምታያቸው ቅዱሳን ናቸው። አንዱ አንዱ ክብር ያንዱን አይገናኝም። ያንዱን ሳይሆን ያንዱ ይበልጣል። ያንዱን ሳይሆን ያንዱ ይበልጣል።

ወንበር ተቀምጦ ወንበር ተቀምጦ እዚህ አልኩ። እዚህ ደሞ ወይ ሶስት ጊዜ ይናገርና፣ ራሱን በዚህ ቋንቋ ወደ ዓለም ትመለሳለህ፣ በዚህ ቋንቋ ታስተምራለህ። ይህንን ከነገረኝ በኋላ የተዘጋው አንደበት ይከፈትና፣ ጌታዬ ሆይ ይህን ቋንቋ ምን ብዬ አስተምራለሁ? እኔ ምንም ስልጣን የለኝ፣ አማርኛ በመልክ ለመነጋገር ያቃተኝ፣ ይህንን አንብቤ ተርጉሜ ለማስተማር እንዴት ይችላል? አልኩት። እንደሰማ ይለኛል ምክንያት አደረግኩህ እንጂ ቋንቋ ነው የሚፈታው። ወደ ዓለም ትመለሳለህ። ወደ ዓለም ስትመለስ ያየውን ሁሉ አትናገራለህ። ያንን ስንል ለካ ህዝቡ አዚያ ቁጭ ብሎ አለ እናቴም አለ አባቴም አለ። አጀብ ምን ሆኖ ነው ዝም ብሎ ያለቅሳል። እናቴም ከሬሳ ይበጣል። እኔ ቁልት ጠርብ ይታየኛል። ሁላ ሲሆን ዛሬ አንተ ሰጎሬ ያለ አመጣና አንተ ሳርየት ነው በዚያ ወረደ። ጊዮርጊስ በጻዳ ፈረስ ወረደ